ዛሬ ደግሞ አዲስ አበባ ውስጥ የሚገኝ በጣም ትልቅ የኮሪያ ሬስቶራንት ታሳያቸዋለሁ። የቤትስም ጋንግናም ኮሪያን ሬስቶራንት ሲባል የሚገኘው ቦሌ ጃፓን ሲሆን ለሎኬሽን ጉግል ማፕስ ብትጠቀሙ ይቀላቸዋል። ግቢው እንደምታዩት እጅግ በጣም ሰፊ ሲሆን እንደዚህ የሳውት ኮሪያ ገጽታ የሚያሳዩ ስዕሎች፣ ጽሁፎች እና በአጠቃላይ አትሞስፌር አለው። እኛ ከምናቸው አዘዝ ነው ጊምባፕ ኮንዳክስ እና ጃጀሚያን የሚባሉ ምግቦች ነበር። ምግብ ስታዙ ምግቡ ከመቅረቡ በፊት እዚህ ምታያቸውን እንደ ኪምቺ አይነት ፈርመንትድ የሆኑ ምግቦች እንደ አፕታይዘር ያቀርብላቸዋል። ከቀረቡትም አፕታይዘሮች አንዱ ኪምቺ ሲሆን ሌሎችን አላቃቸውም ነበር። ነገር ግን እንደምታዩት አንዱ ፈርመንትድ የሆነ ኩከምበር፣ አንዱ ሬድ ቢንስ፣ ሌላኛው ደግሞ ማላቆ ፍራይድ የሆነ ምግብ ነበር። ከሞከርኳቸው አፕታይዘሮች የበለጠ የተመቸኝ ኪምቺ ነበር። ኪምባፕ የሚባለው ምግብ እኔ ፐርሰናሊ በጣም የምወደው ምግብ ሲሆን ከነ ኪምቺ ጋር ከኮሪያ በጣም ከሚታወቁ ምግቦች አንዱ ነው። ሲቀርብላችሁ እንደዚህ በሚያምር መልኩ ተደርድሮ እንደ ማጣቀሻ ደግሞ ሶያሶስ አብሮ ይቀርብላቸዋል። አሰራሩም ደግሞ ሩዝ፣ እንቁላል፣ ካሮት፣ ኪውካምበር እና ቢፍ ጊም በሚባል ከሲዊድ የተሰራ ስስ መጠቅለያ ተጠቅልሎ ነው የሚሰራው። ከዚህ በተረፈ ሌሎች የኮሪያን ሀገር ቅመሞችም አሉ። ጣሙም በተለይ ከሶያሶስ ጋር በጣም አሪፍ ሲሆን እንደነገርኳችሁ በጣም ከምወዳቸው የኮሪያ ምግቦች አንዱ ነው። ሁለተኛው የሞከርኩት ምግባቸው ኮንዶክስ ሲሆን እኔ ሁለት አይነት ማለትም የቺዝ እና የቢፍ ነበር ያዘዝኩት። ኮንዶክስ ማለት ሶሴጅ ወይም በእኛ ኬስ ቺዝ በእንጨት ተሰክቶ በኮንሚል ባተር ውስጥ ተነክሮ ዲፍራይድ የተደረገ ምግብ ነው። እዚህ ቤት ኮንዶክሳቸው ሲቀርብ እላዩ ላይ ፓውደር ሹገር ሲኖርበት፣ እኔ ፐርሰናሊ የስዊትን ሴቨሪ ኮምቢኔሽን ብዙም አልተመቸኝም ነበር። እላዩ ላይ ካለው የደቀቀ ስኳር በተረፈ ሌሎቹ ነገሮች አሪፍ ነበሩ፣ እናም ተመችቶኝ ነበር። ሶስተኛ የሞከር ነው ምግብ ጃጃሚያን ሲባል እኔ በኑዱልስ የሚሰራውን ነበር የፈለግኩት። ነገር ግን እኔ በሄድኩ ሰዓት ኑዱልስ አልቆ ስለነበር በሩዝ ነበር የቀረበልኝ። እኔ ፐርሰናሊ የኑዱልሱን ከዚህ በፊት ሞከሬው ስለማቅ በጣም ወደዋለሁ። ይሄ ግን ለእኔ መካከለኛ ነበር። ዌተሯ ኮሪያን ባርበኪው ቺክን እንዳዝ ሪኮሜንድ አደርጋኝ። እኔ ይህን በማዘዜ ተሳስቼ ነበር። ምግቡ ቆንጆ ቢሆንም ለእኔ ቴስት ከዚህ የተሻሉ ነገሮች። ሜኗቸው ላይ ብዙ አማራጮች ነበራቸው። ከዚህ በተጨማሪ ግቢያቸው ውስጥ አነስ ያለች ኮሪያን ሚኒ ማርኬት ሲኖራቸው አንዳንድ የኮሪያን ሀገር የኮንቬኒየንስ ስቶር ምግቦች ታገኙበታላችሁ። እንግዲህ ዛሬ ይዤላችሁ የቀረብኩት ይህንን ሲመስል፣ በሌላ ጊዜ የተሻለ ነገር ይዤላችሁ እንድቀርብ አስተያየታችሁን ንገሩኝ።